አንድ ትልቅ ሙያ ድሮፕ ያደረግኩ ያክል የሚሰማኝ እንግዲህ አስተማሪነቴን በጣም የመወደው በጣም ፓሽን የሆነ ስራ ነው እና አስተማሪነትን የተውኩት አስቤበት ሳይሆን በአጋጣሚ የቀረ ነው እና እድሚያውን ሲቆጥር በጣም ረጅም ጊዜ ነው በ1997 አጋማሽ አካባቢ ነው ኦልሞስት ዛሬ ሀያ ዓመት ነው ማለት ነው ስለዚህ አንዳንዶቻቸው አ ሀያ ዓመት በማስታወስበት ጊዜ ዛሬም አስተማሪነትን ሊረሳ ይችላል እንዴት ሆኖ? ልቱ ትችላላችሁ። እኔም እንደዛ ዝም ብዬ አርቄ ሳስበው እንደዛ ይመስለኛል፣ ግን ፕራክቲሱ ግን እሱ አይደለም። ምንድን ነው አሁን ስመለከተው፣ እንዲያውም አንደኛ ፓሽኑ አለ፣ ፍላጎቱ አለ። ሁለተኛ ነገር ደግሞ አካዳሚክ ባክግራውንዱ ቢሆን ችግር የለው። ሶስተኛ ደግሞ ልምድ አለ፣ አለም አቀፍ የሆነ ልምድ አለ። በአካል ያየዋቸው በአይን ያየዋቸው ነገሮች አሉ። በቲዎሪ የተማርናቸውን ነገሮች በአካል ያየዋቸው፣ በተግባር ያየዋቸው ነገሮች አሉ። አንዳንድ የምታያቸው በፖስ በቪዲዮ መልክ ማቀርብላችሁ ማለት ነው። ሶስተኛ ቴክኖሎጂ አለ፣ መነሻ የሆነ ነገር ከያክ ዛሬ ቴክኖሎጂ በእጅህ ነው፣ ሁሉ ነገር እዚያው ማግኘት ትችላለህ። እና እንዲያው ከዚህ በፊት ከነበር የበለጠ ማስተማር የሚችል እንደሆነ ነው የሚሰማ። ስለዚህ አስተማሪነቴን ወድጄዋለሁ ብዬ ስላሁን ዝም ብዬ በቲዮሪ እንዳይመስላችሁ። ይህን ጋውን አያችሁት? ይህ ጋውን የዛሬ ሀያ አመት በፊት በትምህርት ቤት ሳስተምር የነበርኩት ጋውን ነው። በእርግጥ የኔ ጋውን በጣም ምርጥ ጋውን ነበረች። ይሄም አንድ ጓደኛ የሷ እና ጋር ይባላል ደንበጫ ሃይ ስኩል እያስተማርሻል እሱ ይጠቀመጥ የነበረ በጣም ምርጥ ጋውን ነበረች። እሱ ወደ ሴክተር መስሪያ ቤት ሲዘዋወር የሰጠኝ እንደምንም እንደምንም በጣም ወዳት ጋውን ነበረች። እሷን እንግዲህ ሰንበሌ ወስዷት ይሄን ይቀየራል። ኤኒዌይስ የሆነው ነው። እስካሁን ድረስ አልጣልኳት። ፎር ዘ ላስት ዌን ኢየርስ ኔጋ ነበረች እንደማለት ነው እና አታምኑ ለማንኛውም ማስተማሪነት ክብር ነው። እችን ደግሞ ስኬፕ ትሪም ትመስለዋል። ነገር ብትራያቸኋት ከለሯ ምን ትመስላለች? አስቤባት ነው አሁን የገዘዋት። ወርቃማ ቀለም ነች፣ አትዝግም። ይህ ማለት ደግሞ አስተማሪነት ሙያ እጅግ በጣም የተከበረ ርኩዝ ነው፣ መራመጃ ነው፣ የሁሉም ነገር መሰረት ነው፣ አይዝግም እንደማለት ነው። ስለዚህ ሂስትሪና ጂኦግራፊን ማስተማር መማር ማስተማር እጅግ በጣም ደስ ነበር የሚለኝ ስለዚህ እነሱ አካባቢ ያለውን ነገር አሁን ለማስተማር ፍላጎት አለኝ ለማለት ነው። ስለዚህ በቪዲዮ መልክ እናቀርባለን ብዬ አስባለሁ። እንዳና ነገሮች ሰማለሁ፣ ወደዛ ሄዳለሁ። ስለዚህ እጅግ በጣም የማከብረውና የምወደውን ሙያ ከሆነ ቦታ የጣልኩትን ያክል ነው የሚሰማኝ። ስለዚህ አስተምራለሁ ብዬ አስባለሁ። ነገሮች ሲመቻችሁ በቪዲዮ መልክ ነገር መስራት እጀምራለሁ ብዬ አስባለሁ። ስለዚህ ጠቀምበታለሁ ማለት ነው። ስለዚህ የሆነ ሆኖ አስተማሪነት የተከበረ የተከበረና እጅግ በጣም የሚወደው ሙያ ነው ብዬ ስል እንግዲህ አሁን ያነሳኋቸው ማስረጃዎቼ ወይም ሀሳቦቼ እንደ ማስረጃ እንድትወስዱ ይፈልጋለሁ። ስለዚህ ጓደኛም ዶክተር ሀይለ ማርያም ገነትም እየተናገራት ንግግር ሁሉ ያትረሳኝ ማድረግ አንተ የተፈጠርኩ ለአስተማሪነት ለማስተማር አለ ብያለ። ስለዚህ ዝም ብዬ እያሰላሰልኩ እያሰላሰሉ የሆነ ቦታ ላይ ጣልኩ ትልቅ ሙያ አለ። ይህንን ሙያ ላነሳው ነው ጋወኔ ናች አነች ያለው ወርቃማ የሆነ በትር ምርኩዝ መሄጃ ሁለመና የሆነ ወርቃማ ቀለም ያለው እና አስተማሪነት የማይሟማ የማይዝግ ተከበረ ሙያ መሆኑ ለማሳየት ነው። እቺን ይዛት ሳስተምረው ሁሌ እቺን ይዛታለሁ ማለት ነው። ስለዚህ እግዚአብሔር አግዞኝ ደግሞ ወደ ቪዲዮ ገብቼ በቪዲዮ መልክ የራሴን ኮንትሪቢዩት እንዳደርግ እግዚአብሔር አግዘኝ፣ እግዚአብሔር አድለኝ። አመሰግናለሁ።